ይህችን ዓለም መውደድ ልብን ታውካለች፣ መንፈሳዊ ዐይንን ታጨልማለችና ዓለምን የናቁ በዲያብሎስ ላይ የዘመቱ መንኮሳት በሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ከትመዋል። ገዳማት በቅዱሳን አባቶችና እናቶች ጸሎት ታጥረው የሚኖሩ ስለ ሀገር ሰላምና አንድነት የሚጸልዩ የመነኮሳትና የመነኮሳያት ሰፈር ናቸው። ዛሬ ላይ ግን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም በችግር ላይ ይገኛል። ከድርቅ፣ ከጦርነት፣ ከማረፊያ በዓታ አለመኖር፣ ከውሃ፣ ከመብራት፣ ከመንገድ አለመመቻቸት ጋር ገዳሙን አጽንቶ ለማቆየት የሚደረግ ግብግብ ገዳማውያን ይጣራሉ። ምጽዋት ማድረግ ከእግዚአብሔር የሚሰጥ የርኅራኄ ልብ ነው። ዳግመኛ ስማይ ልንገርህማ በእግዚአብሔር ቸርነት የሚሰጥ ምጽዋት ለሰው ማዘን፣ አንድም አስተካክሎ መስጠት። ቅዱሳን አባቶች ጀምረው ሳይፈጽሙ የተዉት መልካም ሥራ ምን አለ? እኔም እንደ አባቶቼ እስከ ፍጻሜው ከገዳማውያኑ ጋር ቆማለሁ። እናንተስ? ምንኩስና የተወደደ መድኃኒታችን ኢየሱስ ክርስቶስ እንዴት እንደኖረ ተመልክቶ በቅዱሳት መጻሕፍት እንደተጻፈው እርሱ እንደተመላለሰ ደግሞ መመላለስ ነው። በዚህ ጸሎቱን በዚህ ተግባረ ዕዱን ይዘዋል። ስራ ፈታ አይደሉም። አስደናቂ ስራዎችን በእጆቻቸው አገር የሚታደጉ ሕዝብ የሚጠብቁ ጸሎቶችን ከከንፈራቸው በዚህ በሙታንሳ ማርቅ ቅዱስ ሚካኤል አንድነት ገዳም በረሃው ስር ሲፈልቅ አይተናል። ቤተ ክርስቲያን ተስፋ አላት። በዚህ አባቶች ጸሎት፣ በዚህ የአብነት ትምህርት፣ በዚህ ገዳም አይተናል። እነዚህን ሁለት ጡቶቿን ለመጠበቅ በሚደረገው ርብርብ ሁላችንም እጆቻቸውን ልንደግፍ ይገባል። እግዚአብሔር ከሁላችን ጋር ይሁን። አሜን።